ቁጭ አይደለም ነው። እሺ ሁለት ደቂቃ ቁጭ በይና እሱ የሚልሽ ነገር አላችኝ። እኔ አንቺ ናምኚ ቁጭ ብዬ እናትሽ፣ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰድድ ማታለ ዙሪያሽን ፈትሺ፣ ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ያ ተጠርጣሪ ንጹሕ ሆኖ ከተገኘ ሌላ ተመፋደል ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ። ለምን ሁሉን ነገር ኔጌቲቭ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ፣ ሌላ ሰው ካለ እሱን አስማልሽው። ዘብር ገብርኤል ሄዶ ማለልሽ፣ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው፣ እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው እስኪ ወንድ ነው እሱ ብቻ ሄዶ ይማልልን። አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ተቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችላለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ የሆነ መሸነፍሽን፣ ጥፋተኝነትሽን ለመሸነፍ እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ ይቅርታውን በሰላም ጠይቀሽ ላለመውጣት አሁን፣ እሺ የእንደዚህ አይነት ሰዎች ባህሪ አለ። የሆነ ነገር ጥፋተኛ ሆነው ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት ሄደን ማለን እንጂ ጥፋተኛ እሄን ስለማለን አ ጠየቅሽው፣ ሄደልሽ እሺ። አልሄደም ሰውዬ፣ እምቢ አለ ቀረ፣ ቀረ፣ ሄደ ይን ማቅ ንፈልገውኛው ቦታው ላይ ተገኘልሽ አለ። እንደዚህ አሁን ቅድም ተረጋግተሽ አ ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረገ አታድርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ ሁለት ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽም፣ ቁጭ በይ አልሽኝ። እሺ አልኩሽ። በቃ ተረጋግቼ ነው የማወራሽ አሁን። እሺ ሽሽቱ ስለ ስራው ስለ ፐርሰናል ላይፉ ብርብር ሲደረግ አፀያፊ ነገሮች ሲነገሩ እ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር ለምን ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው ለምን ሀቁን አውጥቷል ንጽህናውን ሊያወጣ ነው የመጣው አሌድም አልምልም ቢልኖሮ ይኸውልሽ አሌድም አልምልም ቢልኖሮ የስ አንቺ እራስሽ ምን ብለሻል ሀቢባ? እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም፣ እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልችል። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግ ነው። ሄደ አክብሮ። አሁን አሁን ሀቢባ፣ አሁን ቀደምሽኛል። አሁን ይሄ ምን አርግናል? አርግ ይበላል ሰው ላይ መጠቆም እንዴት እንደሚያዛብድ ያልተናገረውን የዛኔ ሱ ሲቀጠቀጥ በንግግር ያተናገረውን አሁን ደግሞ እድል ይሰጠው። ለምን ነጽህናውን አውጥቷል፣ የተጠየቀውን የቤት ስራውን ፈጽሞ የመጣው እድሉ ይሰጠው። አይናገር አላልኩም እኔ። እና ስለ ላይፍ ስለ ቤተሰቦች ሊያወራ ምንም አይነት መብት የለውም። አንቺ ግን መብታለሽ። ምን ተናገርኩ? ስትናገሩ ነበር። እንደ በቃ ከረሳሹ ላይ ሪከርድ እንዳውሎድ አድርጌ ልክልሻለሁ፣ ችግር የለው እሺ፣ አሁን ማውራት ትችላለህ። ተራክ ነው። እሺ። ይሰማል ይሰማል ይሰማል ይሰማል። የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠት አልፈለኩም። ገባሽ? አንቺ የተናገርሽውን ነገር ቃል በቃል አሁን እንደ አንቺ እንደዚህ ስሜት ያው እንደዚህ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪው። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያው ሁሉ ነገር ስትናገሪ ያው ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አደለም? አቢባ ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል፣ እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር፣ ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣሽ፣ ገባሽ? ስም ለማጠልሸት እኔ። አቢባ አንቺ ካስቀየምሽኝ ስላስቀየምሽ ነገር ብቻ ነው ማውራት ያለብኝ። የመጣሁበት ዓላማ እኔናን ጣላንበት ፖይንት ብቻ ነው ያለች ያለችው፣ ስለ እቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስለምኔ ስታወራ ነበር አለ ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔም በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገ በስነስርዓት ደረቴን ነፍቼ ስለምንተዋወቅ ማጠልሸት ለማጠልሸት ብቻ ስለመጣች በስነስርዓት ማንነቴን ስለማቀው ነው የሄድኩት። ገባሽ በስነ ስርዓት፣ የመጣችበት መጨረሻ ላይ ነው እንደም ካስታወሽ፣ በሁለተኛው ቪዲዮ ላይ ነው እንደም በትክክል የእህቷን ነገር ያነሳችሁ፣ እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ አቢባ፣ እያንዳንዱ ነገር ስትናገር የነበረ ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ እንደዚህ ነው፣ እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም፣ ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደም ስለ እህቷ ፐርፐስሊ ማውራት እና ስለማ ላይ መጣው በእሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለዋ ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ፣ ስራዬ ላይ፣ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው አቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያደርግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይ የምትገቢ ማቆምም ባለቤት ጋር ችግር ቢኖር ችግሩን ይዘሽ አይደለም ችግርሽን በሰላም የሚሆን በምንም ፈተሹ ነው የምትቀጤው፣ አይደለም ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ ስለዚህ እዚህ ጋር ትሸት ለማለት የመጣ የተመጣ ስራ ስለሆነ ነው። አቢባኔ እስከ ዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴ እንደፍቼ በስነስርዓት አሁን ደግሞ በስነስርዓት የኔተራ ነው የምናገረው ነገር ስላለ ተረዳሽኝ፣ አይደለ? ቅድም ይቅርታ አርግልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ነክ ሚዩት ሆናሃል። ድምፁ ሚዩት ሆኗል። አሁን አሁን ይሰማል። አሁን ይሰማል። አሁን አሁን ገብቶሻል አይደል? የመጣው አሁን ይሰማል። አዎ፣ የተሰማሽ ነው። አዎ ይሰማል፣ ይሰማል። እየተደወለብክ እኮ ነው አስሬ። እና ገብቶሻል አይደል የመጣሁበት የመጣሁበት እና የመጣውበት ዓላማ ይሄ ስለሆነ ነው። ገባሽ እነሱ ለማጥቃት፣ ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ፣ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ፣ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ እራስሽ ስጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በጣም እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር፣ አደለም አቢባ? መፍታት ትችል ነበር። ግን አደባባይ፣ እኔን፣ እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድን ነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ነገር ነው። ማንነት አይ መነሳት ግን እሷ ሴት ናት። እለፋት በቃ እማቀው ነገር ነገር ስላለ ነው ነገር ነው። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር ማምጣ አስመጥቼ ኔ እንዳስ አስምዬ እሷ መጠየቅ የምፈልጋቸው ብዙ ነገሮች አለ። ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለግኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የእነሱ አሸርጋጆች እንደዚህ ወታችሁ እኔ እንደዚህ እሱን የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይሆል ገባሽ አንቺን አይደለም ታውቂዋለሽ ያው ሰዎች የተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የእዛኔ ልክ እርግጠኛ ሆነው የሆኑ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለች። ሰምተሻል። ሀቢባ ማለም ግን ዋናው ባለ ጉዳዩ እሷ ስለሆነ እሷ ይቅርታ ከጠየቀች ስለዚህ፣ አፋ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት፣ አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግ። ይሄ የኛ የሀበሾች ባህሪያችን ነው። ሀቢባ ንጹህ ነኝ እያልኩኝ አለ ነው። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ሰው እንተዋወቃለን በደንብ ማናችንም ያቁናልን እንተዋወቃለን። ስለዚህ እራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት ገባሽ። እኔን ታውቅኛለች ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ፣ እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነኝ። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወት የደስተኛ ህይወት ላይ ሲሆን ከማንም ከእናንተ በላይ እንጂ በታች አይደለሁም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። ባላችሁበት ሰላም ሁኑ። ሰላማችሁ ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ አሁን ይሄ ነገር እስኪዘጋ ነበረ የምጠብቀው ይህን ነገር ለመናገር እና ፕሊስ እንደዚህ ነው እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስም እና ስም ለማጥፋት ወይም ተብሎ ይሄ ነገር አይደረግም እና ኤኒዌይስ አቢባ በጣም ነው ማመሰግንሽ፣ በጣም አከብርሻሉ በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስ ከሴት ጀምራለው። ኤደን ስለመጣሽ እጅግ በጣም አድርግ ያመሰግናለው። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ፣ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለው። ቪዲዮም መሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህ እንዳረጋገጥ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታ ነው። እኔ ቤት ነው ስምክ የጠፋው ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለው ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ። ቢዝነስ ላለው ሰው ቀርቶ ኖርማል ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው እንኳን? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ ኒንጃ፣ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባች? እግዚአብሔር ደግሞ ሞገስ ሆነኝ እና ኢቭን እኔ አንድ ሰው ጋር የምር ነው፣ የቲክቶክ ሰው አለው እኔ እንደዚህ የእንትን ሰው አለው። ሁሉም ሰው ኢቭን ስለ እኔ ነው ቪዲዮ የሰራው። ገባች? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል አቢባ አመሰግናለሁ ስላስገባችን በጣም አመሰግናለሁ ነገሮችን ተሸፈነ እንጂ በጣም እልክልሻለሁ እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ አሁን በዚህኛው ገብቼ እግዚአብሔር ይፈርዳል ገብርኤል ይፍረድ አመሰግናለሁ